ማለካ አሰላሙ አሌኩም ወራህመቱላሂ ወበረካቱ። ሁላችሁንም አሰላሙ አሌኩም ወራህመቱላሂ ወበረካቱ። እዚህ ቤት የትናችሁ አለን? አለን ሰላም ነው፣ አልሐምዱሊላህ። ሁሉ ሰላም ሰላም። ደምሩኝ እመልሳለሁ ብላለች ፋፊ። ሰላም ለዚህ ቤት በላይ ገባ። እንዴት ናሽ እህት፣ ደህና ነሽ? አልሐምዱሊላህ፣ እኔ በጣም ደህና ነኝ። አሰላሙ አሌኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሁላችሁንም? ብለዋል በላይክ መሀመድ። አመሰግናለሁ፣ ሁላችሁንም ክበሩልኝ። አለን ጥሪያችን ፍሬያቸው ኦኬ፣ ደምሩኝ ብለዋል። ቤትሽ ክፍ ከፍተሽ የት ትገብተሻል? አለው ስራ እየሰራው ነው። ለዛ መሻ ሁላችሁንም ከልብ አመሰግናለሁ። በሰከንድ ነው የመጣችሁት እንጂ መጥቼ ነበረ ማሚም ደምሩኝ ብለዋል። በጣም ማመሰግነው ሁላችሁንም ከልብ ነው ማመሰግ ነው። እየተደማመርን እሺ ማሻላህ ብዙ ሰው ደግሞ መጥቶ እየተደማመረ በደምብ እየተደማመረ እየተደማመራችሁ ነው በሰሞኑ ደስ ይላል። በጣም ፋፊ ቅድም እኮ አንቺም አልደመርሽኝም ራህም አልመለሰችም ስትይ ሜይ ቢ እኔ ቀድሜሽ ደምርሽ ይሆናል፣ ግን ኮመንት አስቀምጬልሻለሁ። ቤትሽን ገብቼ እኮ እያንዳንዱን ኮመንት አየሁት ማለት ነው። ሳይለካ የእኔው አንደኛ ቁጭ ብለዋል። ኤኒዌይስ አልሐምዱሊላህ ምንም ማለት አይደለም። ታብ ታብ እያረጋቸው ፒን ላይ ያለችዋን እንዲ ያዘ ያዘ ያደርጓል። እሷን ፒን አረጓት። በምገኘት ሁላችሁንም እንሻለ በየደራ ፒን አድርገኝ ስትሉ ፒን አረጋቸዋል። እሺ ደምሩኝ ቢለዋል ማለት ነው። ማሜም እየተደማመራችሁ። ውሃ ጠጭሽ። ውሃ አይደለም ዝም ብሎ እንትን የሆነ ነገር ሸቶኝ እኮ ነው፣ ለዛ ነው። እሺ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ በረካቱ። ፈድዬ አህለነሳለን እንኳን ደህና መጣችሁ። ኦኬ፣ አሁን ነው ያየሁት ማፍ ችግር ይለው ፋፊ ማለት ነው። አንዳንዴ ያጋጥማል እንሳሳታለን ማለት ነው። እኔ ለዛም ነው ኮኮመንት ቤታችን ገብተን አይተን በደንብ ካየነው በኋላ ቢናወራ ይላለው ማለት ነው። እኔ ብዙ ሰው ደምራለሁ ግን ማን እንደመለስልኝ ራሱ ወላሂ አላቀው ይደምሩኝ ይመልሱልኝ አላቀው ማለት ነው። ሁላችሁም በጣም ነው ማመሰግን ነው እንግሊዝ ሁላችሁም ኪበሩልኝ አክብራችሁኝ ስለመጣችሁ ሰላማት ብላለች። ሳነስ አለብኝ ሲሸተኝ ምናምን በጣም በፊት እንዲህ አያስለኝም ነበር አሁን እኮ ነው ማሳሌ ጀመሪኝ ማለት ነው ሰላም አለይኩም ወረህመቱላሂ ወበረካቱ ምን ነው ቢሰላምክ ጎንፋን ይዞሽ ነው ወይ ራህማ አይደለም ይሁን ነገር ሸቶኝ ነው ትንሽም ሲሸተኝ በጣም እንትን ይለኛል ታብታብ እያደረግኩ ነው እ እጃችሁ በረካ ይሆናል በጣም ነው ማመሰግነው ኪበሩልኝ ወላሂ በጣም ደስ ትላላችሁ። እኔም ሳተ ሴት ያ ስትወጣለኝ ሳቴ ና ይቸ ሱሮጥ ነው ስልኩን ይዤ መጣወትኝ ወደ ፎቅ ማለት ነው። ታፒላ ያለችዋል ያዝ ያዝ እናደርጋት እሺ። ምክንያቱም እንደማመራለን ማሻላ። በሰሞኑ ደግሞ ብዙ ሰው እየተደማመረ ነው ማለት ነው። አላማችን አንድና አንድ መደማመር ስለሆን ተደማምር እሺ አለው ክፍት ነው ብላለች። ሰዙ ያዝ ያዝ አድርጉ መኖራችሁን እያሳወቃችሁ አለው አለው በሉ። ምክንያቱም ላይ ከወጣችሁ ማለት ነው፣ ከተመቻችሁ ገብታችሁ መኖራችሁን አሳውቁ። ምክንያቱም የመጣው ሰው ያዝያዝ ያዝ ያረጋችኋል ብላ ያለችዋለች። ሁላችሁም ፒን መደረግ የፈለጋችሁ ደግሞ ፒን ብላችሁ እጻፍ አድርጉ፣ ማለት ነው። አለምነሽ በቅርቡ ኢትዮጵያ ልትገባ ስለሆነ ወደ አገር ያዝ ያዝ እናደርጋት ማለት ነው። እናበረታታት አለን ብላለች። ኑሩልኝ ኑሩልኝ እያማውሽ ነበረ። ደምሩኝ፣ ኮመን አስቀምጡልኝ፣ እመልሳለሁ። ስራ ላይ ስለሆንኩ ነው ብላለች ማለት ነው። ከተምችን እንደማማር እኔንም ቤተሰብ አላደረጋችሁኝ፣ ቤተሰብ አድርጉኝ። ታፕታፕ ስታደርጉ ደግሞ ብዙ አዳዲስ ሰው ይመጣል፣ ያልት ለማመራተት ማለት ነው። ኢንሻላህ ፈዲላም አለው እያለች ነው። ፋጢም አለው እያለች ነው። ኑሩልኝ አብሽሩ፣ መቼም ተስፋ አትቆርጡ፣ አብረን እናድጋለን። ቴንኪው ከልብ ነው ማመሰግናችሁ። ሁላችንም እንዲህ ስንተባበር፣ ወደውነው የምናድገው ማለት ነው። እንሻላህ ለሌሎችም ደግሞ ብርታት እንሆናለን ብዬ አስባለሁ። አለም ነሽ ደምርሽ እመጣለሁ ብላለች። ቪዲዮ እያያችሁ ፕሊስ፣ በቅንነት እኔ ራሱ ከናረስ ቤት ከወጣውኝ ብላ ማለት ነው። ቻርጅ ስላደረገው ስል እየመለስኩኝ ነበር። ቪዲዮቸውን በስነስርአታችን ነው የመለስኩላቸው ማለት ነው። ማሚም ደምሩኝ ያለ ነው። እንሻላህ ያዘያዘ ተደራረግ። አንዴም ከተመቸክ ያዘያዘ አድርጋቸው እረዳለው እኮ እንትን ሳልረዳ ቃር እጄ አይደለም። ያኔ ሰዓት ካለክ እንዳንፈራራ ደግሞ ምክንያታችን ስን ብንና ደስ ስላለ ደምሩኝ መልሳለሁ ብለን ከመውጣታችን በፊት አዲስ ቤት አሁን እኔ መሀመድ ደምሩኝ ፔን አድርጉኝ ቢል አይደንቀኝም። ምክንያቱም ስራው ስለማቀው ነው። ለዛም ነው አንድ አዲስ ቤት ስንገባ ራሱ ደምረው እንመለሳለሁ እንበል፣ ላይክ እናደርግ፣ ኮመንት እንጻፍና ሰላም እናቀርብ። ከዛ በኋላ ቀለም ቀቡኝ እንበል ማለት ነው። ምክንያቱም ለእኛም ይጠቅመናል፣ ከሰው ጋር እንግባባልን ማለት ነው። በጣም ነው ደስ የምትለ ይዘዌ በሰላም አላ ያስገባት መታ ማራሳችን ነው ንግረናት ያን አንጨካከንም፣ መቼም አንጨካከንም። ያና እና ያ ሰላም ሰላምሽ ብዝት ይበልልኛል አለን ወሳለን። እንኳን ደህና መጣችሁ። ላይክ ላይክ እያደረጋችሁ እንዴ። ብዙ ሰው እየገባኩ ነው። ላይክ ለምንድን ነው የማናደርገው? ላይክ ላይክ እያደረጋችሁ አበረታቱኝ። ከዛ እናንተ ላይክ ስታደርጉኝ አበረታታለሁ። ከዛ የተሻለ ደግሞ ትልቅ ቦታ እንደርሳለን፣ ማለት ነው ላይክ አድርግ ላይክ አድርግ ማለት በእኛ ይጠበቀብንም። ምክንያቱም ለእኔ ሞራ እናንተም ደግሞ ታፕታፕ ስታደረጉ እኔን ላ ስታደረጉ ቪዲዮ በመስራት ኢንተረስት እየጨመረ በቃ ላይ ላይ መግባት ራሱ ደስ ያለ ነው። የምንገባው ላይክ ስንደረግ ሞራ ነበር ስንሰጣት እንትን ይላል ማለት ነው። በርችልን ውዴ እሺ ያኔቱ በጣም ነው የማመሰግነው። ተደማመሪ እሺ። ውሃ ጠጪ እሺ። ሀቢብቲ ትላንት ነው ብታይ ጓደኛ የራሱ ፍና ያርጋት ማለት ነው። እንሻላ እሺ። እንዳላችሁ እስኪ ውሃ ጠጥቼ ልውጣ ጠብቁኝ።